ዳይቦ ወንድማችን ዳይቦ በቃ እንትን ብልሃል ተበልተሃል፣ ነገ እንቀጥልበታለን። አንን አሳያችኋለሁ። ታፕታፕ እና ኮፒኒክስ አድርጋችሁ አመሰግናለሁ። ዋናው ምን መሰላችሁ፣ ኢትዮጵያ ነች። አትስጡ አይደለም አትስጡ፣ አይደለም የአሜሪካን ኑሮ እኛ እናውቋለን። አዲስ ታይም አለ። አብዛኛው ሰው ባደወይ ራሳቸውን ያጠፉ ሰዎች አሉ ታውቃላ። ጊፍት ሰጠው ሰጠው፣ ራሳቸውን እዳውስ ከተው ጸበል የገቡ ሰዎች አሉ። እራሳቸውን ያጠፋሉ፣ ትዳራቸውን የበተናሉ። ኦኬ፣ እኔ ምንድነው አትስጡኝ አይደለም ስጡኝ በደንብ አድርጋችሁ። ግን እኔ እንደዚህ በግልጽ ነው እውነቱን ተናግሬ ከሰጣችሁ እውነትም ትችላላችሁ ማለት ነው። የተረፋችሁን ስጡኝ ነው እያለ የተረፋ ይሄን ነገር ብሌም ስታደርግ እኮ ቀናት ነው ምናምን የሚሉ ሰዎች ስ እኔ ግራ ነው የሚገባኝ። ጥልዬ ጎዳና የወጡ አሉ፣ ከቲክቶክ የጠፉ ሰዎች አሉ፣ ኡበር ድራይቨር የጀመሩ አሉ። ብዝነስ የነበራቸው ሰዎች ምን መሰለህ፣ ለማህበረሰብ አሁን ምን አለ መሰለህ፣ ቲክታክ አንዴ ቆይ፣ ሚውት አድርገው እየወደበ የለ ምን እንደሆነ ታውቃለህ? ይኸውልህ ማህበረሰባችን ይሄ በጣም ቺፕ ነገር፣ በቃ ቀላል ነገር ማጭበርበርን፣ ማስመሰልን፣ ዋሽቶ ማግኘትን፣ በቀላሉ ሴትነትን ተጠቅሞ ገንዘብ ይሄ እንደ ሸርሙጥና ዘመናዊ ሸርሙጥና በለው ወይንም ዘመናዊ ልመና ሁለቱን ነው የሚጠማዩ። ሴት ከሆነ ተኳኩለው ወጥቶ ልክ አሁን እኮ ሀገር ቤት ቡና ቤት ሴት እንደምትቆመው ነው እዚህ ቲክታክ ላይ የምትቆመው ማለት ነው። ራስንም መሸጥ ነው ባይዘ ወይ እኔ አሁን የሚሰጥ ሰው ያው ቡና ቤት ሄዶ ሴት ቂጥ እየመታ ብር ሲሰጥ የነበረ አባቱ አያቱ ምናምን እንደዛ ሲያደረግ ነበረ። እሱ ደግሞ ቲክታክ ላይ ቁጭ ብሎ ያገኘውን ብር ከክሬዲት ካርዱ ከገንዘቡ ከደሞዙ ምናምን እያወጣ ነው ማለት ነው። ለዛውም እዚህ ግቡ ለማይባሉ ሴቶች እና እኔም ብለው ምንድነው፣ ለቁም ነገር ኢትዮጵያ ውስጥ የሚረዳ ብዙ ሰው አለ ኢትዮጵያ ውስጥ ትምህርት ቤት ስሩበት፣ ኢትዮጵያ ውስጥ ውሃ አውጡላቸው ገጠር ውስጥ ላሉት ኢትዮጵያ ውስጥ መርዳት የምትፈልጉ ከሆነ። ልጆቹን እኮ በድሎ ነው እንዲህ የሚያደርገው ይሄ ሚስቱን ትዳሩን በድሎ ነው ነው እያልኩ ያለው። ስለዚህ ቁጭ ብለው ሰዎች አርቴፊሻል ፊት ይዘው አርቴፊሻል ነገር ይዘው ሰውን እንዴት ያጭበረብራሉ? ይሄ እኮ ቀይዋን ያየ ነው፣ ህዝቡ እየተበላ ነው ነው። ትክክል አይደለም ነው፣ ይሄን እስማማለሁ። ይሄ ሌብነት ነው ነኝ፣ ክብርም አይደለም የጨዋታም አይደለም። ዝም ብለህ ተሰብስበ ግሩፕ ሆነ ምናምን ፈጥረ ሰው እያጭበረበርክ ገንዘብ መሰብሰብ እኔ እንደ ቁም ነገርም አለ ነውር ነው ነው ነው የምለው። አንድ ነገር ልንገር ለእነዚህ አይነት ሰዎች ነው እኮ እያወጡ ያሉት አሁንም፣ ማሳያችሁ እነ ቤት ታየው እነ ምናምን ሰርጀሪ ያደረጉ ሰዎች ከአምስት መቶ አመት በኋላ አጽማቸው ቢወጣ እንደዚህ ነው የሚሆነው። እንዳይዘጋብህ ስለስላለው እንዳይዘጋብህ ከሆነ ግን እኔ የአዲስ ታይምስ ሀሳብ እጋራለሁ አሁን ለምሳሌ በክርስቲያን ከሆነ ቤተክርስቲያን አካባቢ ሲሄድ መማርና የቤታየው ከንፈር እንዲህ ነው የሚሆነው። የዋቸው በናሽን አታርጋችሁ ታ አንድ የሚታየኝ ነገር አለ። እኔ ጋር ብዙ ተመልካች እንደዚህ ሀሳብ ሰጥቼ ብዙ ሰው አይቶታል። ቤተክርስቲያን በር ላይ የሚለምን ቤተክርስቲያን ላይ ቁጭ ብሎ ስለማርያም የሚል በጣም በርከት ያለው ወገን አለን። መብላትም መብላትም አይችል ዞር ዞር ስትል ደግሞ መስኪር ላይ ስለ አላህ ስለ ነቢያችን ብሎ የሚለምን በርከት ያለ ሰው አለ። መቄዶንያ አለ። ገበሬው ያራሳ አይደለም። በጣም ብዙ ወገኖቻችን ችግር ላይ ናቸው፣ አዛውንቶች በተለይ ይሄ መቄዶንያ ላይ ያለውን መረጃ ሳይነበረ ለነሱ ብትረዱ እኮ ያጸድቃችኋል። እዚህ ቂጣቸውን እያለፉ ከሚውሉ ዝም ብለው ሲያሳክሩ ከሚውሉ እኔ በጣም ደግሞ ከዚህ በተጨማሪ ያሳሰበኝ ቢዝነስ ነው ተብሎ በኢትዮጵያ ውስጥ ተሰራጭቷል እና በኢትዮጵያ ውስጥ ተሰራጭቷል እና ከኢሌመንተሪ ከሃይ ስኩል ያሉ ተማሪዎች ቲክቶክ አካውንት ለመክፈትና ወደ እንደዚህ አይነት ቢዝነስ ለመግባት ያው፣ ሽርሙጥና ይሄ ደግሞ ወሮ በላነት ጋጠ ወጥነት፣ ባለጌ፣ ስርዓት አልበኝነት ነው የሚያስፈልገው። ጌብ ለመጫወት እያደረከው ነው። እኛ ዊዶን ኬር ጥላውን እናት አንተ። ኖ ኖ ኖ፣ አይ ኬር፣ አይ ኬር፣ አይ ኬር። ዘገየ ገብረ ጻዲቅ እነዚህ ናቸው እንግዲህ እንትን አብረው የሚሰሩት እኔ ጨርሻለሁ። ከነሱ ጋር ለማስታረቅ ስታሽቃብጣ ይቻለ አንድ ሰው ነው። አሁን የዘገየ ገብረ ጻዴ ግሩፖች እነዚህ ናቸው። ግሩፖች ፕሮፌሰር ትንግርቱ ወንዶሰን ከድሮ ናቸው። ዋናው ይህን የሚሰራው ማን ነው ማለት ካልከኝ፣ ይህ ሰውዬ ነው። ስንት አውጥቷል ብለህ ታስባለህ? ኦልሞስት አንድ ነጥብ ሁለት ሚሊዮን ዶላር አውጥቷል። ይህ ሰውዬ ለሴቶች ለምናምን ይወዳል ይገባ። ከዛ በኋላ ምን ያደርጋል መሰለህ? ለጎጃሚዎች ለምናምን የሚከፋፍለው ይሄ ነው። ሞጣ ቀራኒውን በጆከር ያስደፈረው ወርቁ አይተነከፍለው ነው ታውቃለህ። ወስዶ አፉን አስከፍተው የደፈሩት የሶር ነው ጥላውን ስለዚህ ምንድን ነው ባለቤቱ ነግሮ የለ እንደ እየተደረገ ራሱ እንግዲህ ወርቆ አይተነህ እና ዳኘ ዋሌ ናቸው ያስደፈሩኝ ብሏል። አስደፍረውኛል፣ አበላሽተውኛል አሉ ምስኪን ወንድማችን። ምን ትላለህ አዲስ ታይም? እናንተ እንግዲህ አፋሃድን እንዲፈርስ አፋሃድን ለማፍረስ እነዚህ አፋ ብሆን ብያቸዋለሁ። ምን ትላለህ? ምን ትላለህ ጥላውን? የአፋ ብሆ ግሩፖች ናቸው። እኔ ምድር ላይ ያሉትን ወንድሞቻችን አትንካ እንጂ ሶሻል ሚዲያ ላይ ሲያቀላግጥና ሲለፈልፈ ምድር ላይ ደግሞ ብለሃል። አሁን እኔ ምድር ላይ ያሉትዎችን አነካቸው ምድር ላይ ያሉት ግን አየር ላይ ሲመጡ ምን ላርጋቸው? ኢትዮጵያውያንን እቺ ልጅ ኢትዮጵያዊ እህታችን ነች። ገባ እየተከታተለ እግር በግር እየተከታተለ በጣም አቢዩዝ እያረጋት ነው። ነገ እቺ ልጅ እራሷን ብታጠፋ ወይ በሰው ሀገር ብትሞት እዚጋ ፎቶ አለጥፈን ምናምን ፍትህ ምናምን የምንልበት ምንም ምክንያት የለም። ወንድሜ ምን አዲስ ታይም ነው?